ሲሉኝ ዝም ያልኩሽ ፈርቼሽ አይደለም፣ አክብሬሽ ነው። ለአንቺ ክብር ስላለኝ ነው ዝም ያልኩሽ። ማንንም አልፈራም። በዛሬው ውስጥ እራሱ ፍርሃት የሚባል ነገር የለም። ሞልወያ እንዲህ ዘግዝቄሽ የማዳም ሞልወያ ነው የማደርግሽ። እንደዚህ እንደ ሞልወያ ነው የሞለውልሽ። እኔ እንዲህ ዘግዝቄሽ እ እንዲህ ዝግዝቅ አድርጌሽ የማዳም ሞብ ካላረኩሽ እኔ አዩ አይደለም እንደዚህ እንዲወለውሉ በሻፋጣ ነው ማረግሽ። እኔ አዩ አይደለሁ፣ እንዲህ አጥቤ እንደዚህ ጭምቅ አድርጌ ጠምዝዤ ነው ማሰጣሽ። እንዳተርፌ እንዳኖሬ አድርጌሽ አንቺ ሰው ሆነሽ ሰው ሆነሽ እንጂ ሰይጣን ታሰቃያለሽ። ማንም የለው የሚናገረኝ ሰው የለም ብለሽ ጠገብሽ እኮ ቀዘንሽብኝ። ሱመያ እንግዲህ ለሰይድ መልስ ሰጥታለች ማለት ነው። የመልስ ምትላላችሁ። አዎ የመልስ ምት። እንግዲህ ሱመያ ሰይድ አላበደም፣ ውሸቱን ነው፣ በሱስ አልተጠመደም፣ ለቪዲዮ ነው ስትል እንግዲህ የሰይዶን ውሸት አጋልጻለይ ማለት ነው። ያው ዩቲዩበሮች እኮ ውሸታሞች እንደሆናችሁ ሁላችንም እናውቃለን። ምክንያቱም ካልዋሻችሁ ቪው አታገኙም፣ አይቆጥርላችሁም ቻናላችሁ ሱ ስለዚህ ግዴታ መዋሸት እና መዋሸት ነው አማራጫችሁ ማለት ነው። ስለዚህ ሰይድ ከምንም ነገር እየጸዳ ነው ስትል ሱመያ መልእክቷን ተናግራለች ማለት ነው። ሰላም ሰላም ሰላሞችና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ዘብ እያላችሁበት ያለ እንዳርቻ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ማለት ነው። እና ዛሬ የመጣሁበት እንግዲህ ስለ ሰይዶ እና ሱመያ ነው ማለት ነው። እንግዲህ ሰይዶ ያው ከሱመያ ቀንቶ ነው። በነገራችን ላይ ግን ማለት ነው ከሱመያ ቀንቶ ነው። ምክንያቱም ሱመያ እኔ ብሬ የለኝም እና ዳግም ስደት ሊሄድ ነው ብሬንም ጨርሻለሁ ኢትዮጵያ ሆኜ ምናምን ብላ እንግዲህ የመል ሄድ ነው ምናምን እንዳለች ሁላችን የምናቃለን ማለት ነው። ነገር ግን ከዛሱ ደግሞ ቀንቶ ማለት ነው። የቅናት መንፈስ ትላላችሁ ከሰነበተ ላገባ ነው ምናምን ምናምን እያለ ነበረ። ነገር ግን ማግባቱን እምትቶ ምናምን ከሱመያ ቀድቶ እኔ ብሬን ጨርሸዋለሁ ብሬን ጨርሸዋለሁ። ስለዚህ በቃ ምንም ነገር የለኝም ምናምን ምናምን ብሎ ጫት እየቃመ ይሄ ምንድን ነው እየጠጣ ምናምን ነገር አሳይቶናል ማለት ነው ማለት ነው። ስለዚህ ዩቲዩበሮች ውሸታም እንደሆኑ የታወቀ ነው ማለት ነው። እና እንግዲህ ባየነው ሁላችንም ያው የተስፊ ብዙዎችም እውነት ነው የመሰላቸው። በነገራችን ላይ ኮመንት እያየውኝ ነበር። ሁለት ሴት የምታገቡ ወንዶች መጨረሻችሁ ይሄ ነው ሰይድ ሲያሳዝን ምስኪን፣ ምስኪን፣ ምስኪን ትላላችሁ። እኔ ግን ኮመንቶች ናቸው የምታሳዝኑኝ። ለምን አብዛኛውን እነሱን የምንከታተላቸው እኛ አረብ ሀገር ያለ ልጆች ናቸው እንጂ ኢትዮጵያ እንኳን ስነሱ ሊከታተሉ ይቀርና ማንም ዞሮ ላያቸው የእነሱን ውሸት ማለት፣ ስንት ስራ ያለባቸው ሰዎች የእነሱን ውሸትና ፕራንክ ማን ያያል? ው እናላቸዋለሁማ ማለት ነው ውሸት ነው። ሁሉም ነገር ውሸት ነው። አንድም እውነት አይደለም። ስለዚህ ያው እንግዲህ ሱመያ ምንድን ነው? ይሄ እኮ ውሸት ነው፣ እውነቱን አይደለም። ይሄ ከምንም ነገር እየጸዳ ነው። ሰይድ በሱ ስም አልተጠመደ ብርም ራሱ ሊጨርስ አልቻለም። አይችልም። እንዴት ነው የሚችለው? በየቀኑ ቪዲዮ እየለቀቀ በስንት እየታየላቸው። ስለዚህ ያው ቪዲዮ ሲታይ ደግሞ እንደሚቆጠር ሁላችሁም ታውቃላችሁ አይደለ? የጀማ እና ምን ልላችሁ ፈልጌ ነው? ምን ልላችሁ ፈልጌ ነው ውሸቱን ነው ሲያዘናብና እኔ ቅመሞች እኔ ብዙ ነገር ትጨነቃላችሁ። እውነቴን ነው የምላችሁ። በፊት አብረሽ እና ሮታ ሲጣሉ ወይኔ ወይኔ በቃ የመዳም ስራ ትታችሁ አፋችሁን ከፍታችሁ እነሱን ማየት፣ እነሱን መመልከት፣ እኔ ታስገርሙኛላችሁ። እውነቴን ነው የምላችሁ። እኛ የመዳም ጨዋታ እራሱ እኮ ለእኛ ትልቅ ነገር ነው ከምር። የመዳም ጨዋታ አለ፣ የሀገር ናፍቆት አለ፣ የራሳችን ኑሮ አለ፣ ብዙ ነገር እያለ እየተጥቆነቆለኝ እናንተም የምትጨነቁት ነገር እኔ ምንም ነው ግራ ያጋባኝነት ለመናገር ማለት ነው አሁ እና ምልላችሁ ፈልጌ ነው። ውሸት ነው። በቃ በሆነ ባልሆነ አትጨነቁ፣ እናንተ የመዳም ቅመሞች። በቤተሰብ ተጨንቀን፣ በሀገር ተጨንቀን፣ በራሳችን ተጨንቀን እንችለዋለን? ኧረ አንችለውም፣ በስተው አንችለውም። የምር እኛ በዛብን፣ አሁንማ በዛብን። ስለዚህ ምልላችሁ ፈልጌ ነው እና እንግዲህ ሳይዱ ምንም ነገር አልሆነም። ምንም ምንም ነገር የሆነ ነገር የለም። ስለዚህ ኮመንት ላይ በጣም ብዙዎች አዝናችኋል፣ ወይኔ ምስኪን፣ ወይኔ ምስኪን፣ ወይኔ ምስኪን እያላችሁ አዝናችኋል። ስለዚህ ውሸት ነው፣ ሁሉም ነገር ውሸት ስለሆነ እናንተ አትጨነቁ። ነኬ እንምላችሁ አትጨነቁ፣ ስንት የሚያስጨንቃችሁ ነገር እያለ ማለት ነው። አዎ እንደ እኛ የመዳም ጭቅጭቅ አለ የመዳም ንዝንዝ አለ። ስለዚህ እኛ በስንቶታችን ቀደም እንችለዋለን? ግቦስ እነሱስ ያው ብር ሊያገኙ ስለሆኑ ነው። አንዴ የሚንከባለሉት አንዴ ዱቄት የሚቀቡት አንዴ ጫት የሚቀሙት አንዴ ምን የሚሉት። ስለዚህ እነሱ ብር ሊያገኙ፣ እኛ እኮ በደረቁ ነው የምንለፋ። ዝም ብለን በደረቁ በደረቁ ልፋት ብቻ ነው የምላችሁ እኛ ዝም ብለን ነው የምንለፋት። ስለዚህ ቅመሞች እራሳችሁን ራሳችሁን ጠብቁ። በብዙ ነገር እያሰባችሁ ነው እና ሁሉም ውሸት ነው። በቃ እኛ ቪዲዮ እንሰራለን፣ ኖርማል ነው። ያው ቪዲዮ እንሰራለን። ምክንያቱም ያው የመዳን ኩሽና ምን ምን የምትሰራው የለም፣ ምግብ የለም፣ ምን የለም፣ ምን የለም። ስለዚህ እላቸዋለሁማ ሁሉም ነገር ውሸት ስለሆነ እንሰራለን ማለት ነው። እንሰራለን፣ ችግር የለውም። አይዋ አይዋ፣ እና ይሄ ነው እላቸዋለሁ። በተረፈ የኔ ምርጦች፣ ምርጣ ምርጦች ቪዲዮ ግን እንትን እያያቸው አይደለም፣ ልጅ ቪዲዮ እየታየ አይደለም ነው ችግሩ ምን እንደሆነ ባላቅም ቪዲዮ የሚሆነው እየታየልኝ አይደለም። ተው ቪዲዮ ይኖርልኝ፣ ተው ተው በህግ አምላክ የሆነባቸው ቪዲዮ ይኖርልኝ እላቸዋለሁ። እና ሰይዱ ውሸቱ ተጋለደ ተጋለጠ። ስለዚህ ሰይድ እንደውም እኛ መተቸት አለብን። ለምን እንደሆነ ታውቃላችሁ? ያቺ እሱ እንትና አዩ በረኪና የምትባል ሸቃሎችን እንደተሳደበች ታውቃለች። ሱመያ ወደ ሸቃልነቷ ነው የሚያምርባት፣ ትመለስ፣ ሸቃልነቷ ነው የሚያዋጣት ብላ ብዙ የመዳም ቅመሞችን አስቆጥቷል ማለት ነው። ስለዚህ ሳይድ በእርግጥ ችልሽ አይፈልጋትም፣ ፈቷታል። ግን ሰብስክራይብ ያደረጋችሁ ሰዎች ሰብስክራይባችሁ ማንሳት አለባችሁ። ምክንያቱም ቅመሞች ናቸው። እኛ ነን የምናያቸው አይደለም እነሱን እንጂ ማን ነው እነሱን ከአሜሪካ ከአይሮፕ ምናም፣ እነዚህ የእነሱን ውሸት እና የእነሱን ፕራንክማ ነው የሚያይላቸው። ማንም ዞሮ ላይ አይላቸው። ምት ለመናገር እኛ መስኪኖች ነን የምናይላቸው። ስለዚህ ምላችሁ ፈልጌ ነው፣ ማሮቸው ፍቅሮችን ይህኔ ሁሉ ነገሮች ሰድባ ናለቻች በረኪና ተብዬዋ ማለት ነው። በእርግጥ በረኪና ማንም አይወዳትም፣ ዩቱበሮች አይወዷት፣ ኢቭን እንኳን የሰሄድ ቤተሰቦች እራሱ በረኪናን እንደ ጠሏት የወጡ መረጃዎች አሉ ማለት ነው። ስለዚህ አዩ በረኪና ሰው ተደባዳቢ፣ ባለጌ፣ የምትናገሩን የማታውቅ ምናምን ስለሆነች፣ ስለዚህ መልላችሁ ፈልጌ ነው ቤተሰቦች፣ አዩን የምትከታተሉ ሰዎች ሰብስክራይብ አትሉ። ስለምን እኛ የመደብ ቅመሞች መሰደብ የለብንም። እንኳን በእንደሱ አይነት ጉድ ጋጥ ይቅርና በሌላ ሰው ራሱን መሰደብ ነውር ነውር ነው ብዬ ነው የማስበው። እና ይሄ ነው ያለው ነገር። እኔ በነገራችን ላይ አላያትም፣ ሱመያን ብቻ ነው የማየው እንጂ እሷን መቼም ቢሆን አላያትም። ለምን አትመቸኝም? ሰው መሳደብ፣ መደባደብ፣ መናመን ምናምን ነው ስራዋ። ስለዚህ እኔ ማየት አልፈልግም። ሱመያን ማለት ምን ታደርግልኛለን? እሱ መያን ነው የማየው፣ የኔ ንግስት፣ የኔ ጨዋ ደርባባ ማለት ነው

ስለነበረን ጊዜ ከልብ አመሰግናለሁ። ቪዲዮው ከወደደችው ጋር ሼር አድርጉ። ካልተመቻችሁ ደግሞ ያው ዲስላይ ካርኩ ዝቅዝቅ አድርጉኝ። አይዋ ዘቅዘቁኝ፣ ይሄን ወላችኋለሁ። በተረፈ ፈጣሪ ሀገራችን ኢትዮጵያ ሰላም ያድርግልን፣ ጦርነት በቃ ይበለን። ሰላማችሁ ብዙ ትትረፍረፍ ይበልልኝ። እኔ የምጠሽ ምታመጣች ማለት ነው። አይዋ